ሀብታሙ፣ ድሃው፣ ባለስልጣኑ፣ አስተዳዳሪው፣ ተዳዳሪው ሁሉም የበላይ የበታች ሳይል እዚህ ቦታ ላይ ተገኝቶ በአንድ አይነት ሁኔታ ማድረግ የሚያደርገውን ስርዓት ለመፈጸም ሁሉም በአንድ እዚህ ቦታ ላይ ይገኛል። ያለውን ውበት መግለጽ አልችልም። አሰላሙ አሌይኩም ወረህመቱላሂ በረካቱ ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? ከኔ ጋር አልሐምዱሊላህ፣ ሁሉ ሰላም ነው። እንዴት ነው? ረመዳን እንዴት እየሄደ ነው? አስራ ሰባት ደርሰናል። እንግዲህ እዚህ ዛሬ እንግዲህ ይዤ የመጣሁት ቪዲዮ ለየት ባለመልኩ ነው። በጣም ማራኪ የሆነ ለሙስሊሞች። በጣም ውበት ያለው ማራኪ የሆነ ቪዲዮ ነው። እንግዲህ እንደምትመለከቱት የተከበረው ካዕባ መካ ተከበረው ካዕባ ጋ ነው ይሄ እንግዲህ የቀረጽኩት ቪዲዮ ማለት ነው። እዚህ ጋር የሚመጣ ሰው ባለስልጣን ነው አለባበሱ ይቀየራል። የበላይ ነው የበታች ነው ተዳዳሪ ነው አስተዳዳሪ ነው ሀብታም ነው ድሃ ነው መሪ ነው ተመሪ ነው የሚለው የሚባል ነገር የለም። እዚህ ጋ ሁሉም አንድ ነው። እንደምትመለከቱት ወንዶች የለበሱት ልብስ ይሄ ሁሉም አንድ ሁሉም የሚለብሱት እዚህ ቦታ ላይ ሲመጡ ወደዚህ ሲመጡ የሚለብሱት ልብስ ይሄ ነው እና እዚህ ጋር የሙስሊሞች አንድነት በቃ አንድነት አንድነት ምን ያክል እንደሆነ የምታዩበት እጅግ በጣም የምትማረኩበት በቃ የሙስሊሞች አንድነት፣ በሙስሊሞች አንድነት ያየው ሰው አይማረክም ብዬ አላስብም እውነት ለመናገር እና በጣም ነው ደስ የሚለው። እንደገና እዚህ ተከበረ ቦታ ላይ ስትገቡ ያለው ሰላም ልነግራችሁ አልችልም። በቃ ባልወጣሁ እዚሁ በሆንኩ ሁሉ ነው የምትሉት እና ያለው ሰላም ማሻላ ተባረከላ እና ውድ ቤተሰቦቼ እንግዲህ ይሄን የቀረጽኩት መቼ ነው? ረመዳን አስራ ስድስት ረመዳን አስራ ስድስት ነው። ያው ቪዲዮን የምለቅላችሁ ደግሞ አስራ ሰባተኛውን ጾመን ወደ አስራ ስምንት እየሄድን ነው ማለት ነው እና መካ መካ መከረማ እንግዲህ በሀረም ያለው በአስራ ሰባት የነበረው ይህን ይመስል ነበር። በትንሽ ላስጎበኛች ላስጎበኛችሁ ስለፈለኩ እና ውድ ቤተሰቦቼ ይህንን ቦታ መጎብኘት እየተመኛችሁ እያቀዳችሁ በሀሳብ ያላችሁ አላህ ያሳካላችሁ። እውነት ለመናገር ያለውን ደስታ እንደዚህ እንደዚህ ነው ብዬ መግለጽ አልችልም። በጣም ነው ደስ የሚለው፣ እዚህ ውስጥ ገብታችሁ በቃ ያለው ሰላም፣ ወላሂ በቃ የበላይ የበታች ሳይል ማን እዚህ ቦታ ላይ በቃ ወደ ፈጣሪው ይጫ ወደ ፈጣሪው ዱዓ ሲያደርግ በቃ ይሄ በቃ እንዴት ብዬ ልንገራችሁ እና አላህ ያሳካላችሁ ይህንን ቦታ መዘየር ማለት በጣም ትልቅ መታደል ነው ብዬ አስባለሁ እና ምኞት ላይ ያላችሁ አላህ እንዲያሳካላችሁ ትልቁ ሀሳቤ ነው። እኔ በጣም ነው ደስ የምሰኘው እዚህ ስገባ። እንዳጋጣሚ እንደ ድል ሆኖ ከሀገር ስመጣ ወዴትም ወዴትም ወጥቼ በማላቅበት ከሀገር ስወጣ መካ እዚህ መካከል ከካዕባ ብዙም ሳይርቅ እዚህ ቦታ ላይ አምጥቶ አላህ ያስቀመጠኝና አላህ ይወደኛል ብዬ ነው ማስበው። በቃ ሳስበው ብቻዬን በቃ አላህ እኮ ስለሚወደኝ ነው እኔ ምን ቆሻሻ ብሆንም በቃ አላህ መረጠኝ አላህ ውድደኝ ነው የሚለውና ሰለምቲ እንደመሆነ ይመጣል በቃ እዚህ ቦታ ላይ አላህ አምጥቶ ማስቀመጡ ለኔ በቃ የበለጠ እስልምናን እንደወደው አድርጎኛል እውነቱን ስነግራቸው ማለት ነው والله ነምላቸው እና አልহামዱሊላ እና ይህን ቦታ ያው እንዳልኳችሁ መጎብኘት እየተመኛችሁ ያላችሁ የምኞታችሁን አላ ያሳካላችሁ ነው ማለት እንግዲህ ይሄንን ቦታ ሶፋ፣ መረዋ፣ ጠዋፍ ሁሉን ያያስ እንግዲህ በትንሽ በትንሹ እንድታዩት ብዬ ነው በጣም ስለሚማርክ ደስ ትሰኙበታላችሁ ስታዩት ብዬ ነውና ቪዲዮውን እስከመጨረሻው ድረስ እዩት፣ ላይክ አድርጉት፣ ማሻአላህ በሉ። አላህ ደግሞ ለዚህ ቦታ ያብቃችሁ። ይህን የተከበረ ቦታ እንድትጎበኙ አላህ ይምረጣችሁ እያልኩኝ ዛሬ በዚሁ አጠናቅቃለሁ። ያው ላይክ አድርጉ ቪዲዮውን። ከእስከ ዛሬው ለየት ባለ ቪዲዮ ነው የመጣሁት ማለት ነው። ውድ ቤተሰቦቼ፣ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ቻው